ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን እያነሳን አብረን እንቆያለን ማለት ነው። መልካ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ፕሮግራምም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደማነሳቸው መረጃዎች ይሄዳለሁ። እንደተለመደው በአማራ ክልል ጦርነት ከተጀመረ ሁለት ዓመት ሊጠናቀቅ ጥቂት ወራቶች ይቀሩታል። በዚህ በጥቂት ወራቶች ሂደት ውስጥ የፋኖ ኃይሎች በአራቱም የአማራ ቀጠና ከፍተኛ ውጊያዎችን ሲያደርጉ ቆይተዋል። ሰሞኑንም ዘመቻ አንድነት በሚል በጣም በሚገርም ሁኔታ ተከፋፍሏል፣ ተለያይቷል፣ ተታኩሷል፣ ተጋሏል፣ ተሸኳሽኳል፣ ተጣልቷል የተባሉት ፋኖቹ ወታደራዊ አስተላለፋቸውን አንድ በማድረግ በአንድ ፊሽካ ብቻ በአራቱም ቀጠና አንድ የውጊያ ኦፕሬሽን ሰርቷል። በጣም በሚገርም ሁኔታ በሸዋ ቀጠና፣ በወሎ፣ በጎንደር፣ በጎጃም 154 ውጊያዎች ተደርጓል። ቀላል ነገር አይደለም። ከዚህ ውስጥ በስፋት መረጃ እየወጣ የሚገኘው የፌዴራል መንግሥትም ትኩረት አድርጎበት ሰው አይደለም የተዋጋኝ የጅብ ቆዳ አስሮ ነው የተዋጎኝ እንጂ ሰው አይደሉም። ጥይት አይመታቸውም በመተት ነው የተዋጎኝ ብሎ አድናቆትንና እውቅናን የሰጠውን ወደ ጎጃም ቀጠና ስንሄድ በርካታ መረጃዎችን እናገኛለን። ጎጃም ቀጠና የጅብ ቆዳ እጃቸው ላይ አስሮ ተዋጎኝ ብቻ ሳይሆን ምክንያቶች ጫና ሲበዛ፣ ዱላ ሲበዛ ምት ሲበዛ ሞት ሲበዛ ምርኮኛ ሲበዛ የቡድንና የነፍስ ወከፍ መሳሪያዎችን መማረክ ሲበዙ፣ የእናቴ ቀሚስ አደናቀፈኝ ነው እንጂ አልወድቅም ነበር አይነት ንግግሮችም ተሰምቷል። በጣም የሚገርመው የማይገናኘውን የቲዲኤፍ የጦር አዛዦች በዚህ በአማራ ክልል በተለይ የጎጃም ቀጠና ወደ ስድስት ዞን አካባቢ ውጊያውን አስተባብሯል የተባሉት ጀረናር ምግቤ ከፋኖ ጋር የታሙበት ሁኔታ ነው ያለው። በዚህ ጉዳይ ጀረናር ምግቤ ማብራሪያ ሰጥቶበታል፣ መልስ ሰጥቶበታል። በጭራሽ ትንሽ እንኳን ለሞራል እንኳን ጀረናር ምግቤ መዋሸት ይችሉ ነበር። አዎ አስተባብር ያለው በስልክ ብሎ መዋሸት ይችሉ ነበር። ግን ከብት ባለዋለበት ኩቦት ለቀማ የሄዱበት አካሄድ ፋኖች መልስ ሰጥተውበታል። እንግዲህ ፋኖን ምት መቋቋም አልቻልኩም የፋኖን የውጊያ አስተላለፍ ግራ ገብቶኛል ብሎ መናገር የፈራው የፌደራል መንግስት እንደምንም አድርጎ ጥሩ ጥሩ ተዋጊ የነበሩ ጄኔራሎችን ስም የማንሳት እንቅስቃሴን አድርጓል። በጣም የሚገርመው ጄኔራል ምግብ ኃይሌ በመከላከያ ሰራዊት ውስጥ ከፍተኛ ቦታ የነበራቸው በበርካታ ስልጣን እርካን ላይ የነበሩ ክፍለ ጦሮች አዛዥ ላይም ብዙ ጊዜ ያገለገሉና በማሰልጠኛ አካባቢም ብዙ ጊዜ የቆዩ በሚኒቴሪ ዓለም ውስጥ ብዙ ልምድ ያላቸው በትግራዩ ጦርነት ወቅትም የምዕራቡን ትግራይ የምዕራቡን ቀጠና ሲመሩ የነበሩ ጀረናር ናቸው። በፕሪቶሪያ ስምምነት መሰረትም የትግራይ ህዝብ ጥያቄ ካልተመለሰ ማንም ትጥቅ የሚፈታ የለም ብሎ ሰራዊቶቻቸውን ይዞ ጫካ የገቡ ጀረናር ናቸው። በትግራይ እንቅስቃሴው እንግዲህ ይሄንን ጀረናር በሁለት አይነት ነገር ነው የምንመለከተው። አንደኛ የፌደራል መንግስት ወይም ደግሞ የመከላከያ ሚኒስትሩ መግለጫ ሲያወጣ የውጊያ ብቃት የሌለው ጀረናር ብሎ አጣጥሎታል። ችሎታ የሌለው ማዋጋት የማይችል የውጊያ ብቃት ያለለው ጀነራል ምግበ በአማራ ክልል ዘመቻ አንድነት ላይ በስድስት ዞኖች ውጊያውን አስተባብሯል። ያ እዚህ ላይ አድማጭ ተመልካቾች አንድ ነገር መገንዘብ ያለብን ነገር እንግዲህ አንድ ሰው ችሎታ የለውም ብለህ ካጣጣልክና ከጣላው ከሰደብኮ ይህንን ሰው ለምን እንደ ስጋት ልታመጣው ትችላለህ? አያሳፍርም ወይ? ሰውየው ችሎታ የለውም። የውጊያ የማዋጋት ብቃት የለውም። የማዋጋት ብቃቱ የወረደ ነው። ዝም ብሎ ጀነራል ነው ብለህ ካነሳዎ፣ ስጋት ሆኖብኛል ብለህ እንዴት ታነሳዋለህ? መግለጫህም ውሃ አይፈልስበትም ወይ ነው ትልቁ ጥያቄ። መከላከያ መግለጫ ሲያወጣ የጀነራል ምግቤን ብቃት አለመኖሩን የማዋጋት አቅም እንደሌለው አንስቷል። ነገር ግን አለ በአማራ ክልል ዘመቻ አንድነትን አስተባብሮብኛል ነው የሚለው። እንዴት ነው ይሄንን የምትመለከቱት አድማጭ ተመልካቾች አንድ ሰው አይችልም ካልክ ለምን እንደ ስጋት ታነሷል ለምን እውቅና ተሰጠዋል ይሄ ስህተት አይደለም ወይ ነው ይሄ ራሱ አንድ ሌላ ስህተት ነው አንድ ሰው አይችልም ብለህ ካጣጣልኮ አይችልም ያልኮ ሰውዬ ደብድቦኛል ገሎኛል አቁስሎኛል ማርኮኛል ትጥቅና ስንቅን ተቀብሎኛል ወይም እሱ የመራቸው ታጣቂዎች እንዲገሉኝ እንዲማርኩኝ አድርጓል ብለህ እንዴት አድርገ ታነሳዋል? በጣም የሚያሳፍር ነው። እንግዲህ በአማራ ክልል ከላይ ለመጥቀስ እንደሞከርኩት 154 ውጊያዎች ናቸው የተደረጉት። እንግዲህ ጎጃም ቀጠና ላይ ካሉት ሶስቱ ከአራቱ ቀጠናዎቹ ጎጃም ቀጠና ተለይቶ የጅብ ቆዳ አስሮን የተዋጉኝ እንዴት ነው ያሉ ጠቅላይ ሚኒስትሩ። ምንድን ነው ጎጃም ላይ ምንድን ነው የተሰራው? ጎጃም ላይ ምንድን ነው የተፈጠረው? ዘና ፈታ ብላችሁ አዳምጡ። ዘመቻ አንድነት አራተኛ ቀን ይዟል። ዘመቻ አንድነት በጣም የሚገርመው ድልን ያበሰረበት ፋኖች በአንድ ፊሽካ ውጊያውን ያደረጉበት ተለያዩ፣ ተጣሉ፣ አልተስማሙ የተባሉት ወታደራዊ አስተላለፋቸውን አንድ አድርጎ በአንድ የተዋጉበት ዘመቻ ነው። ይሄ ዘመቻ አንድነት ጎጃም ጋ ሲከፈት፣ ወሎ ተከፍቷል፣ ጎንደር ተከፍቷል፣ ሸዋ ተከፍቷል። ዘመቻ አንድነት የተባለበት ዋና ትልቁ ነገርም አንዱ ይሄ ነው። በአንድነት ነው ዘመቻው የተጀመረ ማለት ነው። ያልተስማማ ኃይል ያልተግባባው ኃይል እንዴት በአንድ ፊሽካ ዘመቻውን ሊቀጥል ቻለ? ይሄ ራሱ አንድ ጥያቄ ነው። ስለዚህ ፋኖቹ በጋራ ጠላት ላይ በአንድነት እንደሚሰሩ በቂ ማረጋገጫ ነው ማለት ነው። አሁን ፋኖቹ ምንድን ነው የሚቀራቸው የፖለቲካ አስተላለፍ የፖለቲካ አንድነት ብቻ ነው የቀራቸው ወታደራዊ አስተላለፋቸው በኩታ ገጠም በመነጋገርም ከኩታ ገጠም ውጪም አንድ አይነት የውጊያ አስተላለፍ እያደረጉ ይገኛሉ ሸዋው ከጎጃም ጎጃም ከወሎ ወሎ ከጎንደር ጎንደር ከሸዋው ወሎ ከጎጃም ተናቦ የሚወጡ መግለጫዎች ላይ ተመስርቶ ኦፕሬሽን ሰርቷል በትክሉ 154 ውጊያዎች ተደርጓል እንግዲህ በዚህ ውጊያዎቹ ጎጃም ቀጠና አማሪት የሚገኘውን የመከላከያ ካምፕ ደምስሷል። በርካታ ሞትና ቁስለኛ አድርጓል። ቁጥሩ በርካታ የሆነው የነፍስ ወከፍ የቡድን መሳሪያም ማርኳል። ቀጥለው ዳጊ ከተማም አንድ ሻለቃ ጦር ተደምስሷል። ፋኖዎች በርካታ መሳሪያዎችን አግኝቷል። ሙርከኛን ይዟል። ገርጨጭ ደቡብ ሜጫ 31 የጥላት ጦር ተደምስሷል። ፋኖዎች ኮርክ በነበረው ውጊያ በርካቶች ተማርኳል። ሙርከኛ እጅግ የትየለሌ ነውም ተብሏል። ተተኳሽ መሣሪያዎች ተገኝቷል። በዚህ ውጊያ ጠንካር ያለ እርምጃ ስለተወሰደ ጎበዝ አዋጊ ጀረናር ፈልገው ከትግራይ አገናኝተው ጀረናር ምግቤ ነው ውጊያውን የመራው ብለው ስሙን አጠልሽቷል። እንግዲህ በጣም የሚገርመው የእናቴ ቀሚስ አደናቅፎኝ ነው እንጂ አልወርቅም አይነት ነገር ነው። ምግብ ባልልበት ባሏልበት ብዙ የውጊያ አስተላለፍና ውጊያን መምራት የሚችሉ ፋኖዎች ውስጥ ውስጥ እያሉ ለፋኖ እውቅና ላለመስጠት ፋኖ መታኝ፣ ፋኖ ገደለኝ፣ ፋኖ ማረከኝ ብሎ ለፋኖ እውቅና አለመስጠት ለዘመናት በመከላከያ ሰራዊት ውስጥ አገልግሎት የነበራቸውና በሰሜኑ ጦርነት ወቅትም የምዕራብ ትግራይ አካባቢን ሲመራ የነበረውን ጀነራል ፈልጎ ግድ የላችሁም፣ ለፋኖ እውቅና ከምንሰጥ ይህን ጀነራል ጎትተን እናስገባው ብሎ ጀነራል ምግበን ያልዋለበትና ያላደረገውን ነገር አድርጓል ነው እያሉ የሚገኙ እንግዲህ። ፋኖቹ ምግቤ ላይ ሲተኩሱ ከነበሩት ከፌዴራል መንግስት በላይ ነው። እንደ ፋኖ ምግቤ ላይ የተኮሰ የለም። ይህን ታውቃላችሁ። ፋኖ ባለበት ቦታ አንሄድም፣ መከላከያ ባለበት ቦታ እንሄዳለን እስከ ማለት የደረሱበት ሁኔታ ነው ያለው። የትግራይ ሙርከኞች ለፋኖ በዛን ወቅት እንደዚህ አይነት ማስረጃዎች ተሰጥቷቸው ነበር። ከሚያደርጓቸው የውጊያ እንቅስቃሴና ከሚያደርጓቸው የውጊያ ብቃት የተነሳ ፋኖ ባለበት ቀጠና አንገባ፣ መከላከያ ባለበት ቀጠና እንግባ እያሉ ነበር። እንግዲህ ፋኖዎቹ ሙርከኛም በብዛት ማርከዋል። ፋኖ ወታደራዊ ጥምረት በአራቱም ቀጠና በመፍጠር ውጤታማም ሆኗል። የፖለቲካ ጥምረት በቅርቡም ይፈጠራል ተብሎም ይጠበቃል። በጎጃም ቀጠና ብቻ በተደረገው ውጊያ እንግዲህ በጣም ይገርማቸዋል። እስካሁን በጎጃም ቀጠና እስካሁን በጎጃም ቀጠና በተደረገው ውጊያ 11 ኮሎኔል ተገሏል። አምስት ብርጌደር ጀነራል ተገሏል። ይህ በጎጃም ብቻ ነው። በጎጃም ብቻ እንግዲህ ሶስት እዝ ነው መከላከያ የገባው ሰባት ኮር ማለት ነው አስቡት፣ በጎጃም ብቻ ጎጃም ለምንድን ነው? የጅብ ቆዳ አስሮን የተዋጉኝ ብሎ ያለው መንግስት አስራ አንድ ኮሎኔል ማለት በጣም ነው የሚገርመው። አምስት ብርጌደል ጀነራል ማለት በጣም ነው የሚገርመው። ተራ ወታደሩን አላነሱም። አስቡት፣ የት ነው ይሄ? ጎጃም ቀጠና ብቻ ላይ የተሰው የመከላከያ ከፍተኛ ሹም አስራ አንድ ኮሎኔል አምስት ብርጋዴር ጄኔራል እስከ ወዲያኛው ተሸንቷል። ይሄ ለሀገሪቱ ኪሳራ ነው። ኪሳራ አይደለም? አስራ አንድ ኮሎኔል በአንድ ሳምንት እኮ አይደለም ጎበዝ የምታመጣው። አራት ዓመትና አምስት ዓመት አካባቢ እነዚህን ኮሎኔሎች ወታደራዊ ሳይንስን አስተምሬ፣ ሪዮት ዓለምን አስተምረ፣ ስለ ወታደራዊ ትምህርት እግረኛ ትምህርት ዲሲፕሊን፣ ባህልና ጨዋነት፣ ሪዮት ዓለም፣ ፖለቲካ፣ የውጊያ ጥበብ፣ የውጊያ ስልት፣ ካርታና ፕላን፣ የሰው ኃይል አጠቃቀም፣ ሽምቅ ውጊያ፣ ደፈጣ ውጊያ፣ የፊት ለፊት ውጊያ፣ የመከላከል ውጊያ፣ የማጥቃት ውጊያ፣ የሰው ኃይል አስተላለፍ፣ የሰው ኃይል አጠቃቀም፣ ፋይናንስ እና ሎጂስቲክ ይሄን ሁሉ አስተምረን እስከምታበቃው ድረስ አስራ አንድ ኮሎኔል ማለት እና አምስት ብርጌደል ጀነራል ማለት በጎጃም ቀጠና ብቻ ማጣት ማለት፣ ሌላም ነገር ቢኖር መንግስት ይናገር ነበር። የጅብ ቆዳ ቀላል ነው፣ ጅብ ርካሽ ነው፣ እዛው ይገኛል። አንድ አያ ሲበላ ተኩስ የት ገለዋለህ? ታስራለህ። ሌላም አለማለታቸው ሜርኩሪ፣ እጃቸው ላይ ይዟል፣ ድሮንን የሚከላከሉበት እጃቸው ላይ ይዟል። አለማለት ምንም ቅር የሚያሰኝ ነገር አይደለም፣ ምክንያቱም የተበሳጨ ሰው፣ የተናደደ ሰው የሚናገረውን አያውቅ። በጎጃም ቀጠና ብቻ ነው እያወራ ያሉት መረጃ የደረሰ አስራ አንድ ኮሎኔል ደግሞ አለው አምስት ብርጌደር ጀነራል የት ጎጃም ላይ። ስለዚህ ስርዓቱ ጎጃም ላይ ትኩረት የሰጠበትና የጅብ ግልገልና የጅብ ቆዳ እጃቸው ላይ አስሯን ያለበት ዋናው ትልቁ ምክንያት ይሄ ሰው አይደለም የወጋኝ ሰው አይደለም እነዚህን ኮሎኔሮችና እና ብርጌደል ጀነራሎችን የገደለብኝ ይሄ የሆነ ነገር አላቸው እንጂ ትክክለኛ ሰው የሰው ፍጡር አይደሉም ብሎ ከገመገመ በኋላ ነው በአደባባይ ላይ ወጥቶ ከአንድ የሀገር መንግስት የማይጠበቅ የጅብ ቆዳ እጃቸው ላይ አስረው ተዋቅቱኝ ሚል እያሳፍራል። ጎበዝ፣ ጉዳዩን ለሚሰማው ሰው ከኢትዮጵያ ባህልና ጨዋነት ውጭ የወጣ የማይባልም ነገር ከአንድ ጠቅላይ ሚኒስትር ፓርላማ ላይ በዚህ ልክ ፋኖን የኮነነበት ሂደት ጎጃም ላይ በዚህ ልክ ተመቷል። ቀላል ነገር አይደለም። እነዚህ ኮሎኔሎች እና የብርጌዲየር ጀነራሎች የኢትዮጵያን ዳር ድንበር ሲጠብቁ አይደለም መስዋዕትነት ይከፍሉ። ቤተሰብ አላቸው፣ ልጆች አላቸው፣ ሚስት አላቸው፣ ወዳጅ ዘመድ አላቸው። ኮሎኔል ኤከሌ አማራ ክልል ላይ ሲዋጋ ሞተ። ክልል ልባር አማራ ክልል ድንበር አካባቢ ላይ ሲዋጋ ሞተ አይደለም ድንበር አካባቢ ካል ግብፅ ልትሆን ትችላለች፣ ሱዳን ልትሆን ትችላለች፣ ኤርትራ ሊሆን ይችላል። ልባ ድንበር አይደለም ቦታው ራሱ ስም አለው። ለዚህ ነው ብዙውን ጊዜ የምንሞትበትን ቦታ እንኳን እንምረጥ። ሰው መጠጥ ቤት ይሞታል። የከሌ አረቄ ሰፈር ሞተ፣ የከሌ ሆቴል ላይ ሞተ። መጠጥ ቤት ራሱ ደረጃ አለው ጎበዝ አረቄ ሰፈር መሞትና ሆቴል ሞት ስትባል መጠጥ ቤት እንኳን ስትሞት በደረጃ ብትሞት ስም አለው። እነዚህ ቤተሰብ ያላቸው ኮሎኔሎችና ብርጌዴር ጀነራሎች አማራ ክልል ላይ የአማራን ህዝብ ሲገሉ፣ የአማራን እናቶች ላይ ሲተኩሱ፣ የአማራ አርሶ አደሮችን ሲያንበረክኩ ፋኖች ተኩሶባቸው በ1900 በዚህ በዚህ በ1900 እየተባለ ታሪክ ይሻገራል ማለት ነው። የታሪክ ብልሹ አሟሟት ከምንሞት ያውጣል። እንደዚህ አይነት ነገር ለዘራችሁም ማይድረስ እውነቴን ነው ምለው። ወገን ላይ ስትቶክስ ከወገን ጋር ከራሴ ሕዝብ ጋር ስትታኮስ የራስን ሕዝብ ለመግደል ተንቀሳቀሰ ስትሞት ስም ያለለው አሟሟት ለቤተሰብም፣ ለልጆችም የማይሻገር ስም። ይሄ ውርደት ነው። ይህ ስርዓት ተገርስሶ ሌላ ስርዓት መጥቶ ታሪክ ሲነሳ ኮሎኔል ኤከሌ የአማራን እናቶች ሲገል ፋኖቹ ተኩሶ ገደሉት። ኮሎኔል ኤከሌ ብርጌደር ጀነራል ኤከሌ በጣም ውርደት ነው። በጣም አሳፋሪ ነው። በኢትዮጵያ ታሪክ ተደርጎ የማይታወቅ ለመጀመሪያ ጊዜ ከፍተኛ ቁጥር ያላቸው የጦር መኮንኖች በሀገር ውስጥ ውጊያ በራሳቸው ሰው ሲገደሉ። በሰሜኑ ጦርነት ወቅት እንደዚህ አይነት ኮሎኔሎች የተገደሉ ወይስ መንግስት ደብቆን ነው? አሁን እየሰማን ያለነው በአንድ ቀጠና ብቻ የሰማ ነው። የወሎውን መረጃ አልደረስን፣ የሸዋ መረጃ አልደረስን፣ የጎንደር መረጃው በቪዲዮ ከምናሰራጫቸው በስተቀር አልደረሱም። እንግዲህ ወደ ሰባት ኮር ወደ ሶስት እዝ ነው ጎጃም ላይ ብቻ የተሰለፉ አንድ እዝ እስከ 42ሺህ ሰራዊት አንድ እዝ። ስለዚህ 42ሺህን ሲባዛ በ3 አብዛው ምን ያክል ጎጃም ላይ ብቻ እንደገባ ታውቆታላችሁ ማለት ነው። ከዛም በኋላ ስለዚህ ጎጃም ላይ ትኩረት ተሰጥቶ የተነገረ እውቅና የተሰጠው በዚህ ምክንያት ነው። 11 ኮሎኔሎችና አምስት ብርጌዴል ጀነራሎች እስከ ወዲያኛው ኖ ተሸኝቷል። መሳሪያ ቁጥር ስፍር የለው። በዚህ ውስጥ የሀገሪቱ ኢኮኖሚ ፋኖች በወታደራዊ ትጥቅና ስንቅ ከመከላከያ ጋር እኩል እየተጠቀሙ ው ፋኖ ጦርነት ስጥ ጀምር እና ቆሞ ጠብቀኝ ብቻ ነው ይዘው ጫካ የገባው። ዛሬ የዲሽቃና የሞርተር የላውንቸር እና የብሬን የስናይፐር የበርካታ የክላሽ ባለቤት ሆኗል። 82 ሚሊሜትር ሞርተርን ታጥቋል ላውንቸርን ታጥቋል። ፋኖ የሚቀረው ዙሃ 3 እና ታንክ ብቻ ነው። በአሁኑ ሰዓት እነዚህ ትጥቆች የመጡት ከአውሮፓ ከአሜሪካ፣ እና ከተለያዩ አፍሪካ ሀገሮች አይደሉም። ከኢትዮጵያ መከላከያ ሰራዊት ነው የታጠቁት። በሰው ኃይል አስተላለፍ አደረጃጀት እስከ አፍንጫቸው እያሰለጠኑ በየጊዜው እያወጡ ይገኛሉ። ጦርነቱ በቆየ ቁጥሩ ፋኖ ራሱን እያደራጀ ይገኛል። እንግዲህ ወደፊት ምን ይመጣል የሚለውን በሂደት አብረን የምንከታተል ይሆናል። እንደ አጠቃላይ ፋኖ በአራቱም ቀጠና በወታደራዊ አስተላለፍና በወታደራዊ የጥምረት ኦፕሬሽን በጋራ እየሰራ መሆኑን አረጋግጠናል። የፖለቲካ አስተላለፍና ወደ አንድነት የመምጣቱ ሂደትም በቅርብ ጊዜ ይሳካል ስሉ በርካቶች ሀሳባቸውን ሰጥቷል። ዋናውና ትልቁ የጋራ ጠላት ያሉት ላይ አብሮ መስራታቸው ነው። ይህንን በተግባር ተርጉሟል። በተግባርም አሳይቷል። አድማጮቻችን፣ ተመልካቾቻችን ዘመቻ አንድነት ይቀጥላልን ብሏል። ፋኖቹ የነበሩ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በግንባር መረጃዎች እንገናኛለን። መልካም ይዲያል። ሰብስክራይብ እያደረጋችሁ ብታበረታቱን በአክብሮ ጠይቃለሁ። መልካም